የዓለም ሥርዓት ሕግና መርህ ሳይሆን ጉልበት ሲመራው ትራምፕን ይመስላል ቢባል ማጋነን አይሆንም። ሰውየው ተወደደም ተጠላም፣ በግራም ነፈሰ በቀኝ ልባቸው የፈቀደውን መሬት ለማውረድ የማይጠቀሙበት እጅ መጠምዘዣ፣ የማይፈነቅሉት ድንጋይ አይኖርም። ለዚህ ጥሩ ማስረጃና ማሳያ በሄግ ሃያላኑን ያሰባሰበው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉባኤ መሆን ይችላል። የዓለማችን ክንደ ፈርጣማ በኢኮኖሚ የደረጁ ሃያላን ሀገራትን በኔዘርላንድ ያሰባሰበው ጉባኤ ሲጠናቀቅ አባለ ሀገራቱ የትራምፕን የከረመ መሻት ሞልተው ወደ ሀገራቸው ተመልሰዋል። ፕሬዝደንት ዶናልድ ትራምፕ አውሮፓ ለራሷ ደህንነት ራሷ መቆም አለባት ሲሉ እንደመክረማቸው፣ እያንዳንዱ የኔቶ አባለ ሀገር ከጠቅላላ የሀገር ውስጥ ምርቱ ቢያንስ አምስት በመቶ የሚሆነውን ለመከላከያው ማዋል አለበት ብለው እንደመናገራቸው ያሉት ሰምሯል። የጉባኤውን መጠናቀቅ አስመልክተው ንግግር ያደረጉት የአሜሪካው ፕሬዝደንት ዶናልድ ትራምፕም የጉባኤው ውጤት ለአውሮፓም ሆነ ለምዕራቡ ዓለም ስልጣኔ ትልቅ ስኬት ነው ሲሉ ተደምጠዋል። የኔቶ አባል ሀገራት በሚያስደንቅ መልኩ የመከላከያ በጀታቸውን ወደ አምስት በመቶ ለመጨመር ቁርጠኝነታቸውን ገልጸዋል። ይህ ማንም ይሆናል ብሎ ያሰበው አይደለም። ይህም የሄግ የመከላከያ ቁርጠኝነት ይባላል። ይህ እጅግ ጥሩ ነው። አባል ሀገራቱ እንዲህ ሲተባበሩ በአመት አንድ ትሪሊየን ዶላር ለኔቶ መጨመር ይችላሉ። ይህ ለአውሮፓ ትልቅ ድል ነው። ለምዕራብ ስልጣኔም ስኬት ነው። በጋራ መግለጫቸው መሠረት በቀጣዮቹ 10 ዓመታት ማለትም በአውሮፓውያኑ 2035 ከጠቅላላ የሀገር ውስጥ ምርታቸው ሁለት በመቶ የነበረውን የአባለ ሀገራቱን የመከላከያ በጀት በትንሹ አምስት በመቶ ለማድረስ ቃል አስረዋል። ሀገራቱም ወደዚህ ግብ የሚያደርሳቸውን መንገድ የሚያስረዳ አመታዊ እቅድ እንደሚያቀርቡ ባለ አምስት ነጥቡ የጋራ መግለጫ ያትታል። በዚህ ባለ አምስት ነጥብ የጋራ የአቋም መግለጫ ላይ እንደሰፈረውም እያንዳንዱ ሀገር ሶስት ነጥብ አምስት በመቶ የሚሆነውን ከጠቅላላ የሀገር ውስጥ ምርቱ የሚታሰብ ሀብት ለመከላከያው ማዋል አለበት። በተጨማሪም በተመሳሳይ ከጠቅላላ የሀገር ውስጥ ምርቱ የሚታሰብ አንድ ነጥብ አምስት በመቶ ሀብት ሰፋፊ የመከላከያ መሰረተ ልማቶችን በየወቅቱ ለማጠናከር ያውላል። ይህንን ምክር ሀሳብ ጉባኤው ከመጀመሩ ቀደም ብለው ሲሞግቱት የነበሩት የስፔኑ ይ ሚኒስትር ፔድሮ ሳንቼዝ የቤልጅየሟቻቸው ባርት ዲዌቨር እና የስሎቫኪያው ፕሬዝደንት ፒተር ፔሌግሪኒ በዚህ የጋራ የአቋም መግለጫ ላይ ፊርማቸውን እንዳኖሩ የቢቢሲ ዘገባ አመላክቷል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የሄግ ጉባኤ የአባለ ሀገራቱን የመከላከያ ወጪ ከፍ ለማድረግ ሲጥሩ ለነበሩት ዶናልድ ትራምፕ ሰርግና ምላሽ ነበር ያለው የብሉምበርግ ዘገባ ከጉባኤው በፊት ምንም ያክል ልዩነቶች ቢኖሩ ባለ አምስት አንቀጹ የጋራ መግለጫ ግን ለፕሬዝደንት ትራምፕ አብይ ድል ነው ብሏል። በተጨማሪም በትላንትና ዕለት ጸድቆ የወጣው የኔቶ አባለ ሀገራት የጋራ መግለጫ ቃል በቃል ሲነበብ በትርምስ ውስጥ በምትገኘው ዓለማችን በሚገጥማቸው የደህንነት ስጋት የአባለ ሀገራቱን አንድነት፣ ሽብርተኝነትና ሩሲያ የአውሮፓ የረጅም ጊዜ ስጋትነት ያትታል። ሀገራቱ በማንኛውም የኔቶ አባለ ሀገራ ነገር ላይ የሚሰነዘር ጥቃት በህብረቱ ላይ እንደሚቃጣ የሚቆጠርና በአባልነትና አጋርነት መረስር የጋራ ምላሽ እንደሚሰጥ ብረት ለበስ ቁርጠኝነት እንዳላቸው ማረጋገጣቸውንም የጋራ መግለጫው ይነበባል። ሆኖም ከዚህ ቀደሞቹ የኔቶ ጉባኤዎች በተለየ የሄግ የኔቶ ጉባኤ በዩክሬኑ ጦርነት ላይ መቀዛቀዝ ማሳየቱ በርካቶችን አነጋግሯል። ከዚህ ቀደም የነበሩ የኔቶ ጉባኤ የአቋም መግለጫዎች እንደሚያመላክቱት ሀገራቱ በዩክሬን ያለውን ጦርነት ያወግዙ፣ ሩሲያ ከዩክሬን ግዛት ሙሉ ለሙሉና ያለምንም ቅድመ ሁኔታ እንድትወጣም ይጠይቁ ነበር። በበርካታ መሪዎች ታሪካዊ የተባለው በትላንትናው ዕለት የተጠናቀቀው የሄግ የኔቶ ጉባኤ የጋራ መግለጫ ግን ሩሲያን አላወገዘም። ይሁንና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በዋና ጸሐፊው በኩል ለዩክሬን የሚደረገው ድጋፍ እንደሚቀጥል ይፋ አድርጓል።

የኔቶ መሪዎች የመከላከያ በጀታቸውን ለመጨመር ተስማምተዋል። ይህም የጋራ የመከላከያ አቅማችንን በከፍተኛ ሁኔታ ይጨምረዋል። እነርሱ የመከላከያ ኢንዱስትሪያችንን ለመደገፍ ተስማምተዋል፣ እንዲሁም የማይታጠፍ ለዩክሬን የሚደረግ ድጋፍንም አረጋግጠዋል። ይህ እጅግ ጠቃሚ ነው። ከሩሲያም ሆነ ከሽብርተኞች የሚደርስብንን ስጋት ለመዋጋት አቅማችንንና ዝግጁነታችንን ያሳድጋል። ከስብሰባው ጎን ለጎን ከዩክሬኑ ፕሬዝደንት ቮሎዲሚር ዜሌንስኪ ጋር ወንበር የሳቡት ፕሬዝደንት ዶናልድ ትራምፕ በምስራቅ አውሮፓው ጦርነት ስምምነትን ማምጣት ከገመቱት በላይ ከባድ ሆኖ ማግኘታቸውን ገልጸዋል። በተጨማሪም አሜሪካ ሰራሽ የአየር መከላከያ ለኬቭ ስለማቅረብ እያጤኑ መሆናቸውን አክለዋል። በገደምዳሜው በኔዘርላንድ ሄግ የተካሄደው የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ጉባኤ የ አባለ ሀገራቱን የመከላከያ በጀት ጭማሪ ዋነኛ አምዱ ያደረገ ሩሲያን እንደ ከርሞ ሁሉ የአውሮፓ ስጋት አድርጎ ያስቀመጠ የአንድ አካል ፍላጎት የተንጸባረቀበት ፖለቲካዊ ጨዋታ ቢሆንም በርከት ያሉ አቋሞችን ግን አንጸባርቋል።